ርዕስ ቤተ ክርስቲያን ወይንስ ፀጉር ቤት። ደራሲ ጳውሎስ ፍቃዱ ተራኪ ዮሴፍ ወልደ ማርያም። አንድ ከወደ አውሮፓ የመጣ ኢቪዲዮ ካሴት እያየው ነው። በተለይ ሰባኪው ከማከብራቸው የአበሻ አገልጋዮች አንዱ በመሆኑ ስብከቱ እስኪጀምር ቸኩይ ያለው ሆኖም ሁሉንም ነገር ማየት በመፈለጌ ወደ ፊት ላሳልፈው አልወደድኩም። አምልኮ መሪው ያዘምራል፣ ያስፎክራል፣ አጨብጭቡ፣ አሸብሽቡ ይላል። ጉባኤው ተዳክሞ አልታዘዝ አለው መሰለኝና ድንገት እጅ ለሌላችሁ በኋላ እንጸለያለን፣ እጅ ያላችሁ ሁሉ ግን አሁን አጨብጭቡ የሚል ቀጭን ትዕዛዝ አስተላለፈ። የዝማሬ አምልኮ ተፈጸመ የሚል ጽሑፍ እስኪ ገጥመኝ ድረስ ቪዲዮ ካሴቱን አይቸዋለሁ። እጅ ለሌላቸው ግን አልተጸለየም። እስቲ ስለ እስራኤላውያን የምድረ በዳ መኖሪያ እንነጋገር። በዚያ ምድረ በዳ እያንዳንዱ እስራኤላዊ ቤተሰብ የየራሱ ድንኳን እንደነበረው ይታሰባል። በእነዚህ ድንኳኖች ውስጥ ሰዎች የፈለጉትን ማድረግ ይችላሉ። ይበላሉ፣ ይጠጣሉ፣ ይላፋሉ፣ ከጣሪያ በላይ ይስቃሉ፣ ይነታረካሉ፣ ካሻቸው ፍቅር ይሰራሉ። የወደዱትን ሁሉ ለመፈጸም በድንኳናቸው ነፃ ናቸው። እዚያ አካባቢ ደግሞ የመገናኛው ድንኳን የተባለ ሌላ ለየት ያለ ድንኳን ይገኛል። እዚያ ድንኳን ውስጥ ሰዎች በራሳቸው ድንኳን እንደለመዱት እንደ ልብ መውጣትና መግባት እንዳሻቸው መናገር አይችሉም። ያስቀስፋላ ሊቀ ካህናቱም እንኳን ዋስትና አልነበረውም። ስለዚህ እስራኤላውያን ግድ ሲሆንባቸው ብቻ ነው ወደዚያ ድንኳን የሚሄዱት። ከዚህ ውጭ እግር ጥሏቸው በዚህ አካባቢ የሚያልፉ ከሆነ ግን የዛሬን አውጣኝ በማለት መጸለያቸው አይቀርም። የመገናኛው ድንኳንና የዛሬቱ ቤተ ክርስቲያን ልዩነቱ ግልጽ ነው። ያ ድንኳን የቤተ ክርስቲያን ምሳሌ ላይሆን ይችላል። ሆኖም በእግዚአብሔር መጋለጫነት ስፍራቸው ግን ተመሳሳይ ናቸው። በእርግጥ እግዚአብሔር በሁሉም ስፍራ መገኘት ይችላል። በምድርና በባሕር በጠንቋይ ቤትና ኀጢአት በሚሠራበት ቦታ መገኘት ይችላል። በሁሉ ስፍራ ግን ራሱን አይገልጥም። ያኔ በዋነኛነት በመገናኛ ድንኳኑ ይገለጥ ነበረ። ዛሬም በቤተ ክርስቲያን ውስጥ ራሱን ይገልጣል። ስለዚህ በእግዚአብሔር መጋለጫነት ሁለቱ ቦታዎች ይመሳሰላሉ። እናም ያኔ እግዚአብሔር በሚገለጥበት ስፍራ ሰዎች ለንግግራቸው ከፍተኛ ጥንቃቄ ያደርጉ ነበረ። እግዚአብሔር በሚገለጥበት ቦታ እንደፈለጉ መናገር አይቻልም። የተለያዩ ሰዎች እንደ ልባቸው የሚናገሩባቸው የተለያዩ ስፍራዎች አሏቸው። ለአንዳንዶች እንደ ልብ መናገሪያ ስፍራቸው ጠጉር ቤት ነው። ደግሞም እውነት ነው፣ እዚያ ብዙ ጉዳይ ሲወራ ትሰማላችሁ። ሌሎች ደግሞ ኳስ ሜዳ ወይንም ስቴዲየም ነው። እዚያ ትንሹ ትልቁን ይሰድባል። ትልቁም ከእርሱ የማይጠበቅ ንግግር፣ ድርጊት ያሳያል። የእግዚአብሔር ቤት ግን ካምቦሎጆ አይደለምና ሰዎች እዚህ ለሚናገሩት ለእያንዳንዱ ቃል ተገቢ ጥንቃቄ ማድረግ ይጠበቅባቸዋል። ከጥቂት ጊዜያት በፊት አንድ የሕክምና ባለሙያ ለአገልግሎት በቆሙበት የቤተ ክርስቲያን መድረክ ላይ የአንድን ሰው ስም እየጠሩ የሚያውቁትን አጸያፊ ስድብ ሁሉ ሲለጥፉበት ቆዩ ታዲያ ተሳድበው ሲጨርሱ ምን እንዳሉ ታውቃላችሁ? ውይ እንደ ዛሬም አገልግዬ አላውቅ ነበር ያሉት። እንኳን በእግዚአብሔር ልጅ ደም የተዋጀን ትሁት ሰው ይቅርና ሌላስ ቦታ መሳደብ ተፈቅዷልን? ይህስ አገልግሎት ነው የሚባለው? ታዲያ እኚህ የሕክምና ባለሙያ መጥፋት እንደሚያስነውር የሚነግራቸው አያስፈልግም ትላላችሁ? አንዳንድ አገል አገልጋዮች ለእግዚአብሔር ሥራ ገንዘብ ስለመስጠት መናገር ሲፈልጉ እግዚአብሔር ላይ ጉራጌ አትሆኑበት የሚል ተራ ንግግር ይናገራሉ። ይህ አባባል የተነገረው በኮሜዲያን ቦታ ወይንም ብሔራዊ ቲያትር ቢሆን ኖሮ ምናልባት ከልቤ እስቅ ነበር። በእግዚአብሔር መድረክ ላይ ሲሆን ግን ያመኛል። ቤተ ክርስቲያን ሰዎች ያልተገባ ንግግር እንደ ልብ መናገር የማይችሉበት ቦታ ናት። ዛሬ ግን ሰዎች ጭራሽ የተገላቢጦሽ አንደበታቸው እንዳመጣላቸው የሚናገሩበት ስፍራ የቤተ ክርስቲያን መድረክ ነው። አምልኮ መሪው እንደፈለገ ይናገራል፣ ሰባኪውም እንዳሻው ይናገራል። ከፕሮግራም መሪዎች ዕውቀት የጎደለው ግዴለሽነት ንግግር እየተነሳ ቤተ ክርስቲያን መሄድ ጭንቅ የሆነባቸው ሰዎችን አውቃለሁ። አስተውለው የሚናገሩ ቢሆን መልካም እንዲህ እንደምናየው ተናግረው የሚያስቡ ከሆነ ግን ችግር ነው። ግን ለምን? እኔ አራት ምክንያቶች ታይተውኛል። አንደኛው አለማወቅን አለማወቅ ነው። አረቦች ሰዎችን በአራት ጎራ ይከፍሏቸዋል። አንደኛው አላዋቂ እና አለማወቁን የማያውቅ ነው። ይህ ጅል ነው እና ራቀው። ሁለተኛው ደግሞ አላዋቂ ቢሆንም አለማወቁን ያውቃል፣ ትሑት ነውና አስተምረው ይላሉ። ሦስተኛው ያውቃል፣ ማወቁን ግን አያውቅም፣ ተኝቷልና ቀስቅሰው። አራተኛውና የመጨረሻው ያውቃል፣ ማወቁንም ያውቃል፣ ብልህ ነውና ተከተለው ይላሉ። አባባሉ ተመችቶኛል። ሰው አለማወቁን ካላወቀ ያንኑ የሚያውቀውን ለማስተማር መነሳቱ አይቀርም። አለማወቁን ስለማያውቅ ከሌሎች ለመናገር አይፈልግም። ካንሰር እና አልሰር አንድ ነው ብሎ የሚከራከር አለማወቁን የማያውቅ ሰው አላጋጠማችሁምን? አንድ ጊዜ እስራኤላውያን ከፊት በቀይ ባህር ከኋላ በፍርዖን ጦር ተሰንገው ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር ለምን አለው እያለ አንዱ ሰባኪ ይሰብካል። ከዚያም ከስብከቱ ይልቅ የማልረሳው አማርኛው በደንብ አይገልጠውም፣ እንግሊዘኛው ሻርፕ በቅንፍ ሸይታፕ ነው የሚለው ብሎ መናገሩን ነው። ይህ ሰው እንግሊዘኛ መጽሐፍ ቅዱስ በተቀመጠበት አካባቢ ስለማለፉ ከራሱ ከንግግሩ በላይ ነጋሪ አላስፈለገውም። የትኛውም የእንግሊዘኛ መጽሐፍ ቅዱስ እንዲህ አይልማ? ስለዚህ በሌላ ጊዜ ተናጋሪው ገና የአንደኛ ደረጃ ትምህርቱን እንኳን ያላጋመሰ መሆኑን ሳውቅ አልተገረምኩም። ንግግር ዕውቀትን መግለጫ እንጂ አለማወቅን መሸፈኛ መሆን የለበትም። በኢትዮጵያ ብቸኛው የሥነ ከዋክብት ተመራማሪ የሆኑት ዶክተር ለገሰ ወትሮ የቤተ ክርስቲያን መድረክ የያዙ ሰዎች ስለ ከዋክብት ጨረቃና ፀሐይ ሲያወሩ የሚናገሩት ነገር ትክክል ባለመሆኑ በማፈር አንገቴን አቀረቅራለሁ ብለዋል። ሰው እንዴት ስለማያውቀው ነገር ያወራል? ብቻ ሌላ ባለሙያ ለመኖሩ በጀን ቀለል ያሉና ሁሉም ሰው ሊገባቸው የሚችላቸው ምሳሌዎች እንደ ክርስቶስ ቢጠቀሙ ማን ይሞታል? በቤተ ክርስቲያን መድረክ ላይ የሚቆሙ ሁሉ በደንብ ስለማያውቁትና እርግጠኛ ስላልሆኑበት ነገር በፍጹም መናገር የለባቸውም። እኛ ስንናገር ሰዎች ቁጭ ብለው በዝምታ የሚያደምጡን እግዚአብሔርን ወክለን በመቆማችን እንጂ ከእነርሱ የተሻለን አዋቂዎች ስለሆነን አይደለም። ከእኛ እጅግ የተሻሉ አዋቂና በሳል ሰዎች ጉባኤ ውስጥ ሊኖሩ ይችላሉ። ስለዚህ ተመዝኖ ቀሎ ከመገኘት የማያውቁትን ነገር አላውቅም ማለት ወይንም በዝምታ ማለፍ ብስለት ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለአእምሮ ነው ይለናል ምሳሌ ምዕራፍ 17 ከቁጥር 28። አንዴ መጽሐፍ ቅዱስ እንደ እግዚአብሔር አይነት እምነት ይኑራችሁ ይላል ሲባል ሰማሁና እግዚአብሔር እምነት ያለ መሆኑ አስገረሙኝ። ለመሆኑ የቱ ጋ ነው የተጻፈው ብዬ ጥቅሱን ነገሩኝ ግን እንደ እርሱ አይለም። ይህን ጊዜ ጠቅሱ እንግሊዘኛ መጽሐፍ ቅዱስ ውስጥ መኖሩን አስረዱኝ። በርካታ እንግሊዘኛ ትርጉሞችን አገላበጥኩና እንደሌለ ነገርኳቸው። ግሪከኛው ላይ ነው አሉኝ። ግሪከኛ የሚችሉትን ጠየቅኩ። እዚያም አልተገኘም። እንዲህ አጥብቄ መረጃ ፈላጊ በመሆኔ በኢ አማኒነት ልፈረጅ ይችላለሁ። አሁንም መናገር የምፈልገው ግን ሰዎች ስለማያውቁትና እርግጠኛ ስላልሆኑበት ነገር እንዳይናገሩ ነው። በተለይ ለእያንዳንዱ ቀላል ነገር ሳይቀር አማርኛው በደንብ አይገልጠውም። ማለት የሚያዘወትሩ ሰባኪዎች እነዚህ ቋንቋዎች የማያውቁት በርካታ ሰዎች ጉባኤው ውስጥ ሊገኙ ስለሚችሉ ለእነርሱ የመጠንቀቅ ኃላፊነት አለባቸው። አማርኛ ተናጋሪ በበዛበት ጉባኤ እንግሊዘኛ ማንበልበል የሚያስገኘው ስውር ግብ ይኖረው ይሆን? አንድ ዓለም አቀፍ ሚኒስትር ያለው ወንድም እየሰበከ ነው። በዚያም ወቅት ኮሪያ ስለነበረችበት ኢኮኖሚያዊ ቀውስ መናገር ጀመረ። ደቡብ ኮሪያ የነ ፓስተር ያንቾን አገር በመሆኗ ልንጸልላቸው እንደሚገባ አሳሰበ። እናም ዓለም እንዲህ በኢኮኖሚ ጭንቀት ስትወጣጠር ዘአንቲ ክራይስት እኔ መፍትሄ አለኝ ብሎ ይመጣል ብሎ ገና በአግባቡ ተናግሮ ሳይጨርስ ጭብጨባውና እልልታው ጉባኤውን ሞላው። አይኔንም ሆነ ጆሮዬንም ማመን አቃተኝ። ቀና ብዬ አገልጋዩን ሳየው ደንግጧል። ሆኖም ሊገባኝ ባልቻለ ሁኔታ መሳሳታቸውን ሳይነግራቸው፣ ሳያርማቸው ስብከቱን ቀጠለ። የእርሱን ስህተት ማን ይንገረው? በእርሱ እንግሊዝኛ የመናገር እንግሊዝኛ መናገር መቻሉን የማሳወቅ ጥማት የተነሳ እነዚህ ምስኪን አድማጮች ሐሰተኛው ክርስቶስ ይመጣል ሲባል አሜን ለማለት ተገደዱ። ታዲያ ሕዝቡ አያሳዝንም? ሁለተኛው የሕዝብ ጭብጨባ የድፍረት ንግግሮችን ጉባኤ ላይ በመናገር ታዋቂነትን ያተረፈ አንድ አገልጋይ በከተማችን ይገኛል። እስቲ አንድ ቀን ስለ ጋብቻ ሲያስተምር የተናገረውን ስብከት ባጭር ልንገራችሁ። ጥሩ ቤተሰብ የጥሩ ቤተ ክርስቲያን ምሳሌ ነው። ቤተ ክርስቲያን ስትቆሽሽ ክርስቶስ በደሙ አጥቦ ያነጻታል እንጂ አይጸየፋትም። አንዳንድ ባሎች ግን ሚስቶቻቸው የወር አበባ ላይ ሲሆኑ ገሸሽ ያደርጓቸዋል። ስለዚህ ሚስቶይ፣ እንዲህ የሚያደርግ ባል ካለሽ የንጽሕና መጠበቂያውን ጨርቅ ወይም ሞዴስ አውጥተሽ አፍንጫው ላይ ወርውሪለት በማለት የገዛ ምዕመኑን መከረ። ጭብጨባ ነበር የተከተለው፣ የሴቶችና የወጣቶች ጭብጨባ። እንዲህ አይነት ጨዋነት የጎደላቸውና የወረዱ ንግግሮች ሲናገሩ ምን አለ ከመድረክ እየጎተተ የሚያወርዳቸው በተገኘ ብላችሁ አትመኙም? በዚህ አገልግሎት እግዚአብሔር ይደሰት ይሆን? በጊዜውም ያለ ጊዜውም ቃሉን ብቻ ብንሰብክ የእግዚአብሔር ልብ እናሳርፋለን። ግን ለመሆኑ ይህን ያልታረመ ምክር ከየት ተምረው ነው ዛሬ ቅዱሳንን በየመድረኩ የሚያስተምሩት? ማን ነው የነገራቸው? ከየትስ ነው ያወቁት? የምናውቀውን ነገር ከየት እንዳወቅነው ማን እንደነገረን እንጠየቃለን። አዳም ራቁቱን እንደሆነ ሲናገር እግዚአብሔር ራቁቱን እንደሆነ ማን ነገረ ብሎ አፋጦታል። ዘፍጥረት ምዕራፍ 3 ቁጥር 11። ጭብጨባ ይገርላል? ጉባኤ ማሳቅና ማወራጨት የአገልግሎት ግብ የሚመስላቸው ሰባኪዎች ይህንን ይመለከታቸዋል። ሕዝብን ሊመሩ የሚገባቸው በሕዝብ መመራት የለባቸውም። ሕዝቡ ድንገት ከመሬት ተነስቶ እልልታውን ሲያቀልጠው ይችላል። አሁን ማስታወቂያ እንናገራለን ሲባል በአሜንና በእልልታ ስለ ተበደ በላለቀው ጉባኤ ምን ያህል ታውቃላችሁ እኔ በዚህ ላይ ደግሞ ከእያንዳንዱ አረፍተ ነገር በኋላ አሜን በልስልህ አሜን በይባክሽ እያሉ ማጣደፍ እንደ ወግ ተያይዟል። በተለይ አባባሉ ንቀት አዘል መምሰሉ ትንሽ ቅር ያሰኛል። አድማጮች የሰሙትን ነገር ለመመርመር ጊዜ ያስፈልጋቸዋል። በተጨማሪም በውስጣቸው ያለው ቅባት ሁሉን ሊያስተምራቸው ይችላልና ውስጣቸው በእግዚአብሔር መንፈስ ሲዳሰስና የነጠረው ቃል ሲነካቸው አፋቸውንም ብትይዟቸው አሜን ከማለት ልትከለክሏቸው አትችሉ። ስለዚህ ለአሜን የሚጣደፍ ፍጥነት ትንሽ ረገብ ቢል መልካም ይመስለኛል። ጉባኤ የማስጨብጨብና የማሳቅ አባዜ ገደል እንዳይከተን ያስፈራል። ግባችን የሰዎችን ጭብጨባና ሳቅ አይደለም። እርግጥ ነው ሰባኪ መልእክቱን አልፎ አልፎ በቀልድ ቢያዋዛና ጉባኤውን ፈገግ ቢያሰኝ አያስኮንንም። ህዝቡ ከዚያ ጉባኤ ሲወጣ ምን ይዞ መውጣት አለበት? የሚለው አብይ ጥያቄ መዘንጋት ግን የጤና አይደለም። አሊያ ግን ምን ተሰበከ ብላችሁ ስትጠይቁ እገሌ ነበር፣ አቤት በሳቅ ጨረሰን እኮ ተብሎ ብቻ ቢመለስላችሁ፣ ቁም ነገሩ ምንድን ነው? እግዚአብሔር ቤት መረቅናችሁ፣ ወይንም ባረክናችሁ የሚለው በመዝሙረ ዳዊት ምዕራፍ 118 ቁጥር 6 የሚለውን ቃል ሰውየው ሲሰብኩ ማጂ መረቅ በወጥ ላይ ያለውን ጉልበት ጠቅሶ መረቅ በእግዚአብሔር ቤት ሶብ መሆኑን አስደግፎ እናንተም መረቅ ናችሁ በማለት ጉባኤው መረቅ በመረቅ አድርጎት ዋሉ። በዚህ ስብከት የስንቱ የምግብ ፍላጎት እንደተነሳሳ ስንቱ አፍ ላይ ምራቅ እንደሞላባቸው ሰባኪው ያውቃል። ሌላውና ሦስተኛው ስነ ቁፋሮ ነው። ኢየሱስ ከሦስቱ ደቀ መዛሙርት ማለትም ከጴጥሮስ ከዮሐንስ እና ከያዕቆብ ጋር ወደ ተራራ ስለመውጣት ታሪክ ሰባኪው እየተናገረ ነው። በማርቆስ ወንጌል ምዕራፍ 9 ቁጥር 2 ላይ ኢየሱስ የወጣበት ተራራ መንፈሳዊ ከፍታ ምሳሌ መሆኑን ደጋግሞ አብራራ። ብዙዎች ኢየሱስ ወደ ተራራ ወጣ በማለት ተራራው እንደ ማንኛውም ተራራ ያደርጉታል በማለት እየኮነነ ኢየሱስ ከደቀ መዛሙርቱ ጋር የወጣው ወደ መንፈሳዊ ከፍታ መሆኑን አስረግጦ ተናገረ። ትንሽ ዝቅ ብላችሁ ስታነቡ ግን ኢየሱስ ከተራራው መውረዱን ይናገራል። ይህስ ምን ማለት ነው? ኢየሱስ ከመንፈሳዊ ከፍታ ወርዷል ማለት ይሆን? አንዳንድ አገልጋዮች እንደ ልብ እንዲናገሩ የሚያደርጋቸው ከዚህ በፊት ሌላ ሰው ያልተናገረውን አዲስ መገለጥ ለመናገር ያላቸው ጥማት ነው። ስነ ቁፋሮ ብለውታል አንዱ ኢየሱስ ሚካኤል ነበር የሚለው ስብከት መነሻም ይኸው ይመስለኛል። ይህን ስሰማ ጳውሎስም ገብርኤል ነበር የሚል መስበክ እኔንም አምሮኝ እንደነበረ ግን አልደብቃችሁም። ሁሉም ለስሙ ነዋ። አንድ ሰሞን ደግሞ የሳኦልና የዳዊት የሳኦል በብርሌ የዳዊት ደግሞ በቀንድ በተያዘ ዘይት መቀባታቸው ነው የሚል የስብከት ሽፋን ሆኖ ነበረ። ቀቢው እግዚአብሔር ከሆነ የቅባቱ መያዣ ብርሌም ይሁን ብልቃጥ፣ ቀንድም ይሁን ብርጭቆ ልዩነት አለው እንዴ? ጠጉር መሰንጠቅ ምን ያስፈልጋል? እኔ ሲገባኝ የሳውልና የዳዊት ልዩነታቸው የልብ ልዩነት ነው። ዘይቱማ በአፍኝም ቢያዝ ያው ዘይት ነው። የግድ ከዚህ በፊት ያልተነገረ ነገር ለማግኘት ቁፋሮ ማካሄድ አያስፈልግም። ግልጹንና ሁሉም የሚያውቀውን ሐሳብ በመናገር አፈ እግዚአብሔር መሆን ይቻላል። አንዲት ሴት ከዚህ በፊት ሰው ያለበሰውን ልብስ ካልሰፋልኝ ብላ ወጥራ የያዘችው ልብስ ሰፊ ጆንያ ሰፍቶ ሰጧታል። እንዲህ ዐይነት የሥነ ቁፋሮ ስናካሂድ ወደ አደገኛ ስተት ተዘፍቀን ሌላውንም እናስታለን። ወንጌላችን እየተከደነ አይደለም። ስለዚህ በዚህ ዐይነቱ የመገለጥ ታላቅነት ጥማት ልንቸገር አይገባም። ከዚህ በፊት ሌላ ሰው ያልተናገረውም ቢሆን ማሳየት የምንፈልገው ኢየሱስም ብቻ ከሆነ ችግር የለውም። ችግሩ ግን ራስን የማሳየትና ከሌላው በበለጠ ሁኔታ የልዩ መገለጥ ባለቤት መሆንን የማሳወቅ ስውር ፍላጎት ከዚህ ጀርባ መኖሩ ነው። ለ ለ200 ዓመታት የተሰበከውና ወደፊትም የሚሰበከው ግን ይኸው አንድ መጽሐፍ ቅዱስ ነው። ጀንበርስ አንድ አይደለች። ግን እስከ ዛሬም እርሷን እንሞቃታለን። ሌላውና አራተኛው ያልተፈተነ ልብስ ነው። ዳዊት ጎልያድን ለመግጠም ሲዘጋጅ ሳኦል የራሱን የጦር ልብስ አልብሶት ነበር። ዳዊት ግን አልፈተንኩትምና እንዲህ ብዬ መሄድ አልችልም በማለት ልብሱን እንዳወለቀ ሁላችንም የምታውቁት ይመስለኛል። በሕይወታችን ያልተፈተነውን ያላረጋገጥነውን ነገር ጉባኤ ላይ ለሌሎች ማስተላለፍ አቢብ አያሰኘንም። በተለይ ይህንን በሚመለከት መንፈሳዊ ነገር ከፍተኛ ጥንቃቄ ይጠይቃል። ይህን ሳስብ ሳነሳ በቅርቡ ወደ ጌታ የሄዱት ዴሪክ ፕሪንስ ትዝ ይሉኛል። እኚህ ብዙ መጻሕፍትን የጻፉና ከእነዚህም መጻሕፍት መካከል በርከት ያሉ ወደ አማርኛ የተተረጉሙላቸው የእግዚአብሔር ሰው በዚህ ርዕሰ ጉዳይ ላይ እጅግ ጠንቃቃ ነበሩ። እኚህ ሰው በሕይወታቸው ሳይፈትኑ አንዳችም ነገር ባለማስተላለፍ ይታወቃሉ። በረከት ወይንስ መርገም የሚለው መጽሐፍ አንብባችኋል? የምንኖርበት እምነት የሚለውንስ? በዚህ አጋጣሚ እነዚህ መጽሐፍት እንድታነቡ አጥብቄ አበረታታችኋለሁ። በረከትና መርገም አንዱ ምረጥ የሚለው መጽሐፍ እንኳን በራሳቸው በባለቤታቸው ሕይወት ከፈተኑ በኋላ ነው ይህንን ያደረጉት። ሌሎች መጽሐፎቻቸውም ላይ ይሄው ናቸው። በሕይወታቸው ያላዩትን ነገር አይናገሩ። ዛሬ ግን ሰዎች ያነበቡትን ወይንም የሰሙትን ነገር ክሬዲት እንኳን ለባለቤቱ ሳይሰጡ ለማስተላለፍ ሲጣደፉ እናያለን። ከዘገዩማ ሌላው ይቀድማቸዋላ። ሐዋርያው ጳውሎስ ግን ወደ ሰማይ ተወስዶ የሰማውን ሰው ሊናገር የማይገባውን የማይነገረውን ቃል ይፋ ያደረገው ከ14 ዓመት በኋላ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 5። ለዚያውም ግዱ ኖበት። እኛ ግን ያየነውን ነገር ሕልም ይሁን ቅዠት በቅጡ ሳናረጋግጥ ጌታ ማታ በሕልሜ የገጠል የለጥልኝ ስንል በማለት እንናገራለን። ልምድ የሌለው ነገሩም ብዙም ያላብላላ ከተለያየ አቅጣጫ ያላየ ሰው ሕዝቡ ማስተማር የለበትም። በስራቸው የለመደ ልቦና ላላቸው ፍዘፍጹማን ሰዎች የተባለው ከዚህ የተነሳ ይመስለኛል። ያላገባ ሰው ስለ ጋብቻ እንዳያስተምር የሚመከረው ለዚሁ ነው። ያገባስ ቢሆን በትዳር አብሮ መኖር ውስጥ ስለሚገጥሙ ሁኔታዎች ባገባ በዓመቱ ምን ማለት ይችላል? ትዳር የማር ስልቻ ውስጥ ገብቶ መታሰር ነው ከሚል ስሜታዊነት የዘለለ ቁም ነገር ለመናገር የሚያበቃ ተሞክሮ ይኖረዋለን? አገልግሎት የጀመረ ሰው ገና በአገልግሎቱ የዓመቱ ስለ አገልግሎት ቢጠየቅስ ተገቢ ነው? በተጋቡ በመንፈቃቸው በየጋዜጣውና በየመጽሔቱ ስለ ጋብቻ እንዲያስተምሩ የሚጋብዙ ሰዎች ላይ ተቃውሞ አለ። ወፌ ቆሞችን ያላለፈ ሰው ስለ አረማመድ እንዲያስተምር ሆይ ሆይ ማለትስ የጤና ነው? አበጃጅቶ ዳረኝ ብለው ከሙሽርነታቸው ፎቶ ጋር በየመጽሔቱ ሽፋን ታይተው በማግስቱ ትዳራቸው እንዳይሆን ኖ የተፋቱ ሰዎች እናውቃለን። ከዚያም ደግሞ ሌላይቱን ያገቡና እገሊት ካሳይናት ይሎናል። አስቀድሞ ማመስገን ኋላ ለማማት ያስቸግራል። መጽሐፍ ቅዱሳችን ባልንጀራውን በታላቅ ቃል በማለዳ የሚባረክ ሰው እንደሚረግም ያህል ነው እንደሚለን አንዘንጋ፣ ምሳሌ ምዕራፍ 27 ከቁጥር 14። የምድር ሕጎችና ሥርዓቶች ሁሉ መገኛ እግዚአብሔር እንደሆነ ታሪክ ይመሰክራል። በእርሱ ቤት ግን ሥርዓት አልበኝነት ነግሷል። እነዚህ የሥርዓት ቦታ አይደሉም የሚሉ አላዋቂዎች ንግግር በመድረኮቻችን ላይ ይደመጣሉ። የሚናገሩትን ካላወቁ ዝም ቢሉ እንዴት ባማረባቸው። ስለ መቅደሱና ስለ ክህነቱ ሥርዓት ያስተማራቸው የለም ማለት ነው። አፍ ሲከፈት ጭንቅላት ይታያልና ከመናገር በፊት ቢያንስ ሁለቴ የማሰብ ይበጃል። በተለይ የሰው ስብከት እየሰሙ መዝሙራቸውን ለሚጽፉ ዘማሪው ስንል እንኳ ተጨማሪ ጥንቃቄ እናደርግላቸው! ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና። ያዕቆብ ምዕራፍ 3 ከቁጥር 1። የተወደዳችሁ የቻናል ቤተሰቦች እስከ ዛሬ በእናንተ ድጋፍ፣ በእናንተ ማበረታታት ቻናሉ በጥሩ ሂደት ላይ እንዳለ እየገለጽኩኝ ከልብ ላመሰግናችሁ ፈልጋለሁ። አሁንም ለብዙዎች እንዲደርስ እንደተለመደው ላይክ ሼር በማድረግ ለብዙዎች እንዲደርስ እንድታደርጉና አዲስ የሆናችሁ ደግሞ አስተማሪና አዝናኝ የሆነው ትረካዎቼ እንዲደርሷችሁ ሰብስክራይብ አድርጉ። ስለ ሁሉም አመሰግናለሁ።